እኔ እኮ አንዳንድ ጊዜ እኮ አንዳንዴ እኮ ጉልበት የሚያመጣ የራሱ መዘዝ አለው። በጉልበት ከመጠቀም አንዳንዴም ደግሞ ብልሃት የሚባል ነገር አለ እንደ ሴትነታችን። ዳር የምታገኝ ከዛስ እንዴት ይዘህ ትሄዳለህ? እኔ አሁን እዚህ ባህር ዳር አልደበቅም። እኔ አንተ ብትመጣ አልደበቅም። እንደ የመኑ ምናምን ታገኘኛለ ብዬ ማለት ነው። ግን እኔ ግራ የገባኝ ነገር ምንድን ነው፣ እንዴት ይዘህኝ እንደምትሄድ ነው። እኔ እንደው አልመጣልኝ አለ ማለት ነው። እኔ አሁን መቼም ህፃን ልጅ አይደለሁ አፍናት ትወስደኝ። ስለዚህ እኔ ሲፈጠር አንተ እኔ ለክርስትናው ብለህ ከሆነ የመጣው እኔ ከፈለኩኝ አንተ እሱ እናንተ አይመለከትም። ይሄ የራሴ ውሳኔ ስለሆነ ማለት ነው። እኔ የምወስነው ውሳኔ ነው፣ አንተ የምትወስነው ውሳኔ አይደለም። አንተ አይደለም ይቅርና አሁን ተለያይተናል ብዬ አንተ ብትኖርም የማይቀር ነገር ነው። ስለዚህ ይሄ የራሴ ውሳኔ ነው። ራሴ የምወስነው ነገር ነው። ራሴ ወስንዬ ገና ከቤተሰቦች ጋር እየተነጋገር ነው። ገና ባህር ዳር ነው ያለው፣ ደግሞ ጎንደር ስንሄድ ነው ያሉ። ገና ከባህር ዳር ራሱ አልሄድንም ገና ማለት ነው። ስለዚህ እኔ ገና ጎንደር ስሄድ ነው ይሄን ውሳኔ ለተመልካች ማሳወቅ አለው፣ ምን ላይ እንደደረሰኝ ማለት ነው። ስለዚህ አሁን እኔ በቃ ረመዳን ልጾምበት ተውኝ። አንተማ አትምጣ፣ ከሚስት ጋር ተቀመጥ። አሰላሙ አሌይኩም ወራሕመቱላሂ በረከቱ። ሰላም ሰላም፣ እንዴት ናችሁ? በየያላችሁበት ሰላማችሁ ብዝትበልልኝ። ዛሬ እውነት ለመናገር ከሆነ ማለት ነው ጣውንት ያሳዝናኛለች። እውነት ነው ውሸት እንዳይመስላችሁ። ነት ው ማለት እኔ ለራሴ የእውነት ነው የያዝኩት ወይስ የውሸት ነው የያዝኩት እያልኩ ነው ማለት ነው። በመጀመሪያ ደረጃ እስኪ ቪዲዮዋን አንድ ላይ እያሳየኋችሁ የተናገረችውን ያላያችሁ ካላችሁ አንድ ላይ እኔም አውረው ነገር ይኖራል ማለት ነው ግን እዚህ ጋር እሷ አላወራችሁ ነገር ቪዲዮንም እንደምታይ እርግጠኛ ነኝ። ላስተካክል፣ እንትን ያለችው ነገር ልጆቿና ሶመያ ክርስትና ተነስተዋል። ኬት አመጣሽ? እኔ ያልኩት ቤተሰቦቼ ክርስትና ተነሽ እያሉኝ ነው ነው፣ እንጂ ክርስትና ተነስቻለሁ ጨርሻለሁ ምናምን አላልኩም። ክርስትና ተነስታ ጨርሳለች፣ ልጆቿም ክርስትና ተነስተው ጨርሰዋል። ምን እንድነሳ ፈልገች ነው? እንደ ግን ሚስፈጠር ነው ያላ እንደዛ እኔ ክርስትና ቤተሰቦቼ የሌላ እምነት ቤተሰቦቼ ኦርቶዶክስ እንደመሆን እስከሆኑ ድረስ ማንኛውም ቤተሰብ ልጁ ሌላ እምነት ስትቀይር ደስ አይለውም። ይህ ማንም ቤተሰብ ውስጥ ያለ ነው። ስለዚህ የኔም ቤተሰቦች ደግሞ የኦርቶዶክስ እምነት ተከታይ ስለሆኑ በቃ ሙስሊም ስለመሆኔ ቅር ብሏቸዋል። ለዛ ተቃውሟቸው እንደ ማንኛውም ቤተሰብ ነው እንጂ የዚህን ያክል የገነነ ጸብ የለንም። ምናምን እንደዚህ አይነት ነገር የለንም። ግን እንደ ማንኛውም እህት ወንድም፣ ማንኛውም ቤተሰብ እንደሚያደርገው እያደረጉ ነው ማለት ነው። ከነሱ ልፋት ደግሞ ወሳኛ ዋና ወሳኛ እኔ ነኝ ማለት ነው። ክርስትና ለመነሳት ፍቃደኛ ነኝ ወይስ ፍቃደኛ አይደለውም ልጆችን ስለማስነሳት ነኝ ወይስ አይደለም የሚለው ዋናዋ እኔ ነኝ። ከዛ ውጭ ግን የነሱ መገፋፋቱና መጎትጎቱ እንዳለ ሆኖ ማለት ነው። ስለዚህ እኔ ያልኩት ቤተሰቦቼ እያስጨነቁኝ ነው ነው እንጂ ያልኩት እኔ ክርስትና ተነሳው ልጆችን ክርስትና አስነሳው እኔ አልወጣኝ ምትሽ ነው በቃ ክርስትና ተነስታለች ጨርሳለች። ያመጣትና ከድጋም ታሰልማታለህ እንደ እኔ ቃለኝ እንደ እዛ ሲሄድ ክርስትና፣ እዚህ ሲሄድ ሙስሊም መሆኑ እንደ እኔ እኔም እኮ ሰው ነኝ እኮ ስለዚህ የራስ የሆነ አቋም ሊኖረኝ ይችላል ማለት ነው። ስለዚህ ከዚህ በኋላ ክርስትና ከተነሳው ወደ እስልምና ተመልሻ አልገባም ማለት ነው። ክርስትና ካልተነሳውኝ ደግሞ ሙስሊም እንደ እስልምና እሞታለሁኝ። ስለዚህ እኔ ይህን ነው ማለት ነው ላስተካክል የፈለኩት። በተረፈ ደግሞ እስኪ ቪዲዮ አንድ ላይ እናያለን። አዩ ምን እንዳለች ማለት ነው። ሄደች ተገላ በቃ ክርስትና ተነሳች ልጆች ነው ማነሳች እሱ እስካሁን ቁጭ ብሎ ቁጭ ብሎ ልክ ስለ ሃይማኖት ሲነሳ ምንድን ነው እንዲያንቀዠቀዠው? ክርስትና እንዲነሱ ካልፈለግ ልጆቹን ሲያገኝ ሚስቱንም እሱንም ልጆቹንም ያመጣና ያሰልማቸዋል። እዚህ በቃ ምን ችግር አለው? ገና ለገና ክርስትና ተነሳሽ ተብሎ ሄዶ ራሱን እሳት ውስጥ መክተት አለበት እንዴ? ህዝብ ደግሞ ኢምቦክስ እየገቡ ኮመንት ስር እየገቡ እስኪ አንተ ወንድ ነህ ወንድ ነህ እስቲ አንተ ጎንደር እና ወንድ ነህ እናሳያለን፣ ብለው እየዛቱበት ነው። እስቲ አንተ ወንድ ነህ አማራ ክልልና ብለው እየዛቱበት ነው ያሉት። በደንብ ስማኝ፣ ይህ ቪዲዮ ላንተ። አዲስ አበባ ሄደክ ባህር ዳር ሄደክ ባህር ዳር ችግር የለውም ግባ። ከባህር ዳር ግን በምንም ተአምር ወደ ጎንደር ወደ ገጠር ይሄዳለሁ ምትል ከሆነ ሳይሽ ይህን ቪዲዮ ብቻ ሰራ የምታይን

አሁን እንግዲህ መጀመሪያ የተናገረችውን አብራርቻለሁ ብዬ ያስባለሁ። ማለት አዩ የቪዲዮን ካየሽው ገና እኔም ልጆችም ክርስትና አልተነሳንም። አንድ ሁለተኛ ነገር ደግሞ እዚህ ጋር የተረዳውት ነገር በአሁኑ ቪዲዮ ማለት ነው። አዩ የእስካሁኑ ምናምን ያኔ በቃ እኔ በረኪና ምናምን ትጠጣለች የሚለውን አላምናትም፣ ግን የሆነ አዩ ፊት ላይ የሆነ በጣም ማለት አሳዝነችኝ። ለመሰላችሁ እንደዚህ አንዳንዴ አንዳንዴ የሆነ ህይወት አሁን ይሄ ሁሉ የምንድነው የእሷ ችኩልነትና የሲያሄድ ውሳኔ ነው አሁን የብዙ ሰው ህይወት እንዲበላሽ ምክንያት የሆኑት ማለት ነው። አንዳንዴ በራሳችን የምናደርገው ነገር ላይ ረጋ ብለን ብንወስን ወይ ደግሞ የሆነ ነገር እናደርጋለን ስንል ይሄ ነገ አስከትሎ የሚመጣውንም ጭምር ብናስብና ብናስታውል አሁን ዛሬ ያለችበትን ሁኔታ አዩ የዚህ ስሜት የዚህ ስሜት ተካፋይ አትሆንም። አሁን አዩ በቃ ማለት በቃ ቁጭ ብላ ቪዲዮ ካሜራ ፊት በቃ ለሳይድ በቃ ሳይድ ልክ ሳይድ እንዲሰማት የምትፈልገውን ነገር ነው እያወራች አለችው። እና ምንድን ነው እኔ የተረዳው ሳይድ እየሰማት አይደለም። እኔ አሁን አሁን ላይ የሳይድ ጥፋተኝነት እየተሰማኝ ነው። ምክንያቱም እኔ በቃ ማለት እኔ ማለት አሳዘነችኝ፣ አሳዘነችኝ ምክንያቱም ምንድነው እኔ መጀመሪያ በጣም ከናድጄ ነበረ። መቸም አልተናደርኩባትም አይደለም አሁን ላይ ደግሞ ያሳዘነች ምንድን ነው እችል በቃ ማወቅም ሆነ ባለማወቅ በቃ ህይወት ውስጥ እዚህ ህይወት ውስጥ ገብታለች ስለዚህ እዚህ ጋር ሳይድ ለእሷ መስጠት ያለበትን ቦታ እየሰጣት አይመስለኝም ዝም ብሎ ወይ እኔ ግን በቃ እኔ እኔ ራሱ በቃ እኔ ምክንያት ነው እንጂ የሆንኩት እኔ እዛ ህይወት ውስጥ ራሱ ብመለስ አዩ ህይወት ደስተኛውን አትኖርም። እሷ አሁን እኔ ምናልባት ብገናኝ ከሰይድ ጋር ብኖር ምናምን ሰይድ እሷ ደስተኛ ህይወት ምትኖር እየመሰላት ነው አይደለ? አትኖርም ደስተኛ ህይወት። ሰይድ የሆን የሚፈልገው እየፈለገ ያላገኘው ነገር አለ እንዳለ ነው የሚሰማኝ ማለት ነው። እኔና ልጆቹ እንደ ምክንያት እየተጠቀመን ነው ብዬ ነው ማስበው። ለምን በቃ በጣም ደስተኛ አይደለችም። ቁጭ ብላ በቃ ምድር ብሏት ነው እያወራቻለች። በጣም ፊቷ ላይ ያለው ያለው መከፋት በጣም ነው ያሳዘነች። በቃ ምርር ብሏታል። ምንም እየሰማት አይደለም። እሷ የምትለውን እየሰማት አይደለም እና ደብሮ ማሰማት እንደሚስተካርልሽ በቃ ፈልገ እንደዛ እንደዛ ሆነ ህላት ተንገብግበህላት ያገባህ አንተ ምን ታርግች? ልጅ አሁንሽ እንዴ ምን ታርግ ነው ወይ ደሞ የምትሄድበት ቦታ እዚያ አትሂድ የትም ሄድ ነው የሚል ብለህ እዚያ አትሂድ በቃ አንድ ላይ ፈልጉኝ እንዴ። ጉድ እኮ ነው ሰው ሰው ቁጭ ብሎ እንኳን ምግብ ሲበላ እንደ ሱመያ አይጣፍጥም ይባል። ሁሉም ነገር ከሱመያ ጋር እያነጣጠረ እያስተያየ ያተያየ ሁሌም እኔ ኢንካሬጅ እያደረገ እንደዚህ የሚኖር ሰው ማለት እኔ ያልገባኝ ሆነ። እኔ እሱ ጋ ሰውን ልሳቅ እንጂ እናድዳለን እኮ እንደዛ ሲለኝ ጥሩ ስሜት አይሰማኝም። እንዴ እኔ ለእሱ ደስተኛ እንዲሆን የማልችለውን ነገር ዩቱብ ላይ ያየውና ሰው ቄታ አምጥቼ ይችላል አልችልም ዩቱብ ላይ ያየው ጓደኞቼን ጠርቼ፣ ኡ ካልረዳችሁኝ፣ አሳ ሙሳ አልጠቀል፣ ሁለት ሰዓት አምስት ሰዓት ኩሽና ውስጥ ቆይቼ እሳት እስቶፉን አርጌ ጓደኞቹን ጠርቼ ደስ ይበለው ብዬ ምን አርጌ፣ እሱ ግን ምን ይላል? ምንድን ነው ሙያ የለሽም እንዴ? የእሱ ሙያ ና አክል ይለኛል ሁሌ። እሱ ለእኔ ስሜት አይጨነቅም። እሱ የሚጨነቀው ለሱ ሙያ ሙያ ና ለራሱ ስሜት ብቻ ነው። ይሁን እስቲ፣ እሱን ይቅር። ችግር የለውም። የኔ አለመደሰት የመደሰት ጉዳይ ችግር የለውም፣ ይቅር። ነገር ግን እንዴት መሰላችሁ፣ ለምንድን ነው እሱ እኔ ዞር ብሎ ማያይ? አሁን ደግሞ ጭራሽ ጭራሽ ብሎ ብሎ ጎንደር ካልሄድኩ እያለ ጎንደር ሄጄ ልጆችን እና ሱመኛን ይዤ መምጣት አለብኝ። እኔ ደግሞ አበደን አይሆንም። አንተ እዛ ለመሄድ መታወቂያክ መሆን አለበት። ያለንበት የሀገር ሁኔታ ልክ አይደለም። ኦ ሆነክ አማራ ክልል ጎንደር መሄድ አትችልም። አዩ በጣም እየደጋገምሽ ያለሽው ሸው እን ኦሮሞ አማራ ክልል ቢመጣ ምን ምን ይፈጠርበታል? እዚህ አሁን ባህር ዳር አሉ ኦሮሞዎች ምን ይሆናሉ ምንም አይሆኑም እኮ ምናልባት እኔ አሁን አሁን እኔ ምናልባት ከፖለቲካ ጋር ንክኪ ያለ ከሆነ አዲስ አበባም ሰው አይኖርም እኮ ከዛ ውጭ ግን ሳይድ ምንም ውስጥ የለበትም ምንም አይነት ነገር ውስጥ አማራ ክልል መምጣት የማይችልበት ነገር ምንድን ነው እኔ እና እሱ ጸበኝ ስለተፋታ ነው እኔ እና ሳይድ አንድ ሀገር አደለን እኔ እና ሳይድ እንደ ማንኛውም ኢትዮጵያ ባልና ሚስት ነን በዛ አስበሹ ከሆነ ማለት ነው በጣም ደጋገሙሽ። ስለዚህ ሳይሆን የትም በሄድሽ የትም አማራ ክልል እንግዳ ተቀባይ ናቸው። በጣም እንግዳ የትም አማራ ክልል ብትሄጂ እግርሽን አጥበው እግርሽን ስመው አብልተው አጠጥተው እምነት ሃይማኖት፣ ዘር አይጠይቁሽም። ሰው መሆንሽን ሁለት እግር ብቻ ኑሮች መንቀሳቀስሽን ብቻ ነው የሚያዩት እንጂ በጣም እንግዳ ተቀባይ ነው። በነገራችን ላይ አማራ ክልል የአማራ ክልል ሰው በጣም እኔ እንጃ፣ በጣም እንግዳ ተቀባይ ናቸው የሚያይ እኔ ምናልባት ሂደሽ ስለማታውቂው አሁን ብነግርሽ በቃ አገሬ ስለሆነ ይመስልሻል። ግን እኔ ብታዩው በጣም ደስ ይለኛል። ይህን መስተንግዶ መተሽ ብታዩው ውስጤ ነው በቃ አንችን እንደዚህ ብድግ አድርጌ ይዤሽ መጥቼ እንዴት መስተንግዶ የአማራ ክልል መስተንግዶ እንዴት እንደሆነ እንግዳ ተቀባይነታቸውን ብታይ በጣም ደስ ይለኛል። እና ሳይሄድ ምንም ችግር የለውም። ቢገባ ምንም ችግር የለውም። ምንም ምንም ምንም እንዲህ ሳይነካው ይወጣ ዝንብ ሳያርፍበት ነው የሚወጣው። እርግጠኛ ነኝ ማለት ነው። ግን ሳይዴ እንደዚህ ስል እንዳትመጣ። ለማንኛውም ግን እኔ እውነት ነው። በጣም አካበርሽው በቃ የሌለ በጣም በቃ ኦኖ ኦኖ አንቺ እንደ ምንም ይሁን፣ እንደ ምንም ይሁን መታወቂያው ቢመጣ ሰላም ነው። ምን ይሆናል እንዴ? ምንም ችግር የለውም። አሁን እኔ እንደተረዳውሽ ከሆነ ፊትሽ ራሱ ያስታውቃል። በጣም ተናደሻል። በጣም ምግብ እያቀረብሽ ሲመጣ ምናምን እዛ ፍጡር ላይ የሰራችሁትንም አይቻለው እየተጨቃጨቃችሁ ነበረ ማለት ነው። ሰይድ እንደ ሱመያ አይሆንም። በነገራችን ላይ ይህን ነገር ማለት ነው እሷ ከማግባቷ ሰይድና አዩ ገና እንደ ሊጋቡ እንዳሉ ሰሞን አንድ ሰው ይሄድና ተይ፣ ምንም ቢሆን የስንት አመት ሚስቱ ናት ልጆች አሉት። ይህን ነገር በደንብ ታስታውሻለች። ከሊያለኝ ከሊያለኝ ላለ ማለት ነው ማለት ነው ይሄድና፣ ተይ አዩ ሰይድ ሚስት አለው፣ ሰይድ ልጅ አለው እና ምንም ቢሆን የስንት ዓመት አብረው በሰው ሀገር በስደት ላይ የተጋቡ ባልና ሚስት ናቸው ነገ አንቺ ህይወት አይመችሽም ሲላት፣ ለዛ እንደዛ ብሎ ላላ ሰው ምን አለች? ምንም ችግር የለውም። እኔን እንዴት አንተ ከሱመያ ጋ ታወዳድረኛለህ? እችም ሰው ሆና እኔ አይገርምም። እኔ ሰይድን ተንከባክቤ ሱመያን ራሱ እንዲረሳት ነው ማደርገው። ስሟን ራሱ እንዲያስታውሳት አላ ስሟን እንዲያ አይደለም፣ ስሟን ሊያነሳ እንዲያስታውሳት አላደርግም። በእኔ ጣለው ምናምን ከእሷ ነገን በአንቺ ነግ በእኔን እኔ እሷ ያሳጣችውን ነገር እኔ አላሳጠውም። እሱ ከሷ ያጣው ነገር ቢኖር ነው ወደ እኔ የመጣውና እኔ በእሷ ትምህርት ስለወሰድኩኝ እኔ ሰይድን እንዴት እንደምዘው እኔ አውቃለሁ ብላ ተናግራ ነበር ማለት ነው። እና ያንን ነገር ዛሬ እንድታስታውሹ ፈልጌ ነው። ለምን አንዳንድ ጊዜ እኛ ከከሌ እንሻላለን ብለን የምናጠፋው ጥፋት ራሳችን እራሱ ዋጋ ያስከፍለናል። አይሽ አሁን ዛሬ አንቺ ትናንትና ያደረግሽው ጥፋትሽ ትናንትና እኔ ከሱመያ እሻላለሁ ማለትሽ ነው፣ ዛሬ እንደዚህ እንድትጎጅ ያደረገች ማለት ነው። እኔ ብሻልም ባልሻልም ሳይድን ሳገኘው ብቻውን ነው ያገኘሁት። ከማንም ጋር አለ አያየሁትም፣ የማንም ባል የማንም ፍቅረኛም እንኳን አልነበረውም። ነበርም እንኳን ይቅርናም ከከሴት ሌላ ወስደው ማለት ነው። ስለዚህ እንደዚህ አይነት እንደዚህ አይነት ህይወት ውስጥ ብትገቢ ትቺው ይሆናል፣ ግን ሌላ ሁለተኛ ላይ መተሽ እኔ ከእሷ እሻላለሁ። እሷ ከእሷ ስላጣ ነው እኔ ጋር የመጣው። እኔ ነገ እሷን አስረሳለሁ ስት ው አንቺም ይያለሽ መረሳትም አለ እውነት ለመናገር የኔ የሚያንቺ ህይወት ያሳዝናል እኔ እኔ አልহামዱሊላ አላሁ ሁለት ልጅ ቤት ሰቦች ጋር ነኝ እንደውም ይሄ ነገር እንኳን ተፈጠረ ለምን ከረጅም ጊዜ በኋላ ቤተሰቦችን ስላገኘ በጣም ደስተኛ ነኝ ግን እዚህ ጋር ምንድነው አንቺ ዋጋ እየከፈልሽ ነው ተናንትላ አደረክሻት ነገር ዛሬ ፍለፍት እዚሽት ቁጫሻት በረኪናናት ዋጋ እየስከፈለች ያለችው አይሽ ትናንትና ራሴን አጣፋለሁ ባቲ ኑሮ ገና ልጅ ነሽ ምንም ቆንጆ ነሽ። ነገ የራስሽ የሆነ ህይወት ይኖርሽ ነበር። ነገ የራስሽ ብቻ ህይወት አዩ አዩ የሚልሽ ልክ ዛሬ ሱመያ ብሎ እንደሚከተለው ነገ አንቺን የሚከተለው ወንድም መጥቶ የራስሽ የሆነ የተስተካከለ ህይወት ይኖርሻል። አሁን አንቺ ምንድ ነው የራስሽን ህይወት ጭምር ነው ያበላሸሹ። አሁን አንቺ በቃ እዛ ፍጡር ላይ እኔ ረመዳን ላይ አይደለም ይቅርና የመን ያለ ሰው በጣም ነው የሚያውቀው። ዩቱብ ላይ ራሱ ገብታችሁ ማየት ይቻላል። ረመዳን ላይ በጣም እኛ ቤት የማይመጣ በራችን ለማንም ክፍት ነው። የማይመጣ ሰው የለም ነበር። የማይመጣ ሰው የለም በጣም ነው። በቃ እኔ እንጃ። እኔ እውነት ለመናገር ራሴን ለማድነቅ ሳይሆን ሁሉም ነው በቃ እሱ ምግብ ይጣፍጣል ይሉኛል። እሰራለውኝ። ያው ደግሞ የአረብ ምግብ ደግሞ ከሀበሻ ከኛ ምግብ ይልቅስ ወደ አረብ ምግቡ በደንብ አደላለው ማለት ነው። ለምን እዛም ረጅም ጊዜም እንደመቆየቴ እዚህም ደግሞ ያው በልጅነት አይባልም ግን ገና ፈላሁኝ ነው የወጣሁት ማለት ነው። ለዛ እዛም እንደመቆየቴ የአረብ ምግብ ላይ እጄ ይቀናል እና የአረብ ምግብ ደግሞ ረመዳን ላይ ደግሞ ታውቃላችሁ፣ እንዴት ፍጡር እንዴት እንደሚሰራ ማለት ነው። ያንን በቃ ቤቱ ሁሉ ልታርጌ ምናምን ምናምን ነው ያ ነገር። ሳይድ አሁን አረብ አገር አረብ አገር እኔና ሳይድ ከተገናኘን ጀምሮ በቃ ማንም ነው መቶ የሚያፈጥረው የሰይድ ጓደኞች ምንድን ናቸው። ረመዳን ደግሞ እኔ በጣም ነው ወላይ ሰው ደስ የሚለኝ ማለት ነው። ማንም መቶ ሲያፈጥር ረመዳን ላይ ደስ ይለኛል። ረመዳን ላይ ሰይድ የፈለገ ስሪ ብለን እምቢ አላውቅም። ከረመዳን ውጭ ግን እንጣላ ይሆናል ማለት ነው። ረመዳን ላይ በቃ ሰው አፍጥሮ ጾሞ መቶ በቃ ጽሙን ቁርጥ ሲያደርግ ደግሞ የሰራው ሲያልቅ ወላይ እንዴት ደስ እንደሚለኝ በቃ ምግቡ ጣፍጧል ማለት ነው ላለው ማለት ነው። እና አሁን ያያ ነገር ሳይድም እንትን ሊል ይችላል። ስለዚህ ምን ለማለፍ ፈልጌ ነው ሳይድ ደግሞ ማሻላ በመገዛዛት በጣም ቤት ሙልት ማድረግ በጣም ነው ደስ የሚለው። እኔ የቤት ዕቃ ምናምን አልገዛም አስቤዛ ጭምር ማሻላ። ሰይድ በዚህ በጣም ጎበዝ ነው ማለት ነው። እና አሁን ምናልባት ቤቱን አሟልተው ወይ ምሰራበት ጠፍቷል ይሆን ይችላል። ስለዚህ አሁን አዩ ምን ለማለት ነው፣ ወደ ዋና ጉዳይ ስገባ፣ አዩ አሳዝናኛለች። አሁን አሳንቡሳ መጠቅላል አልችልም ለሱ ብዬ አሳንቡሳ ተምሬ ምናምን አለች ማለት ነው። የዚህ ሁሉ ነገር ውስጥ የከተሽው እራስሽ ነች ለማለት ፈልጌ ነው ምንድነው በቃ ማለት ገና ልጅ ነች። ከዛሬ ህይወትሽ መማር እንደዚሁ ደግሞ እኔ ራሱ ብዙ መማረው ከአ ብዙ መማረው ነገር ሊኖራል ማለት ነው። አንቺም ብቻ አይደለም። ለምን እኔም ለራሴ ስህተት ሊኖርብኝ ይችላል። ግን እኔ ለራሴ አንድ አንድ ሴት ደካማ ጎን አላት ተብሎ የእሷ ባል መወሰድ የለበትም። ወይ ደግሞ እች ሴት በቃ ከኔ አትሻልም እኔ ከሷ እሻላለሁ እየተባለ የሰው ባል መቀማትም የለበትም። ለምን በቃ ማለት ራስን ማሳነስ እኮ ነው። እኔ ከሷ ስለምትሻል የሷን ባል ተቀብዬ እኔ ልንከባከበው ማለት በጣም ራስን ማሳነስ ነው። እኔ ለእኔ ብቻዬን ይገባኛል ብሎ ማሰብም እኮ ትልቅ ነገር ነው። እኔ በቃ እኔ ማን ስለሆንኩ ነው የሰው ምቀማ እኔ ምቀማ ሴት ሳይሆን በቃ እኔ ለራሴ ለራሴ የሆነ ማንም ሰው ነሲብ አለሁ ነሲቤን ይጠብቃለሁ ብሎ መጠበቅ እየቻለ አሁን አዩ በቃ ያን ሁላ ነገር ያን ሁላ ድራማ አድርጋ እንዳላገባችው ዛሬ ደግሞ እንዲሁን አሳያት። በጣም አሳዘነች። በዛ ላይ ደግሞ እሷ ያላሰበችው ነው። እሷ ያሰበችው እኔን ማስረሳት ሳይድኔ እንዲረሳኝ እንኳን እሷ ልጆቹን ማስረሳለሁ ምናምን፣ በጣም ብዙ ነገር ሰው ያወራል አይደለም። ካፋቸው ወጣው ነገር ደግሞ ይሰማል። ያንን ነው ሁሉ ያለችው ነገር ሆኖ እንዳልሆነ ሆኖ ዛሬ አሁን ሁሉ ለክስ ዛ ምናምን፣ ሰው ከምታስፈራሪ ራስሽን እንደማታጠፊ በጣም እርግጠኛ ነኝ። አሁን ይፌክ ነው ግን ራስሽን ራሱ አትሸውጅ አሁንም በቃል ህይወትሽን ማስተካከል ትችያለሽ፣ በብዙ መንገድ። እኔ እንደዚህ ስል ፍቺው ምናምን እንዳይመስልሽ፣ ግን የሆነ ራስሽ አይምሯዋለሽ። አንዳንዴ ተሎ በጣም የሚያወራ ሰው፣ ብዙ የሚያወራ ሰው አያስታውልም፣ ይጎዳል ራሱ። አንችም ሳይሽ በጣም ማውራትሽን መለፍለፍሽን፣ እንደዚህ ዝም ብለሽ ሰው ሲመጣ ብድግ አርገሽ አናቱ ማለቱ፣ ሰው ትንሽ ሲያወራሽ ወደዱላ የሚያሄዱ ነው እንጂ፣ የልብሽን እንግዲህ የፈጠረሽ አምላክ ነው የሚያውቀው እና ስለዚህ ምን ለማለት ፈልጌ ነው? በአጠቃላይ እኔ እውነት አሳዝነሽኛል ለማለት ነው። አንቺ የት ነሽ ብሎ ይኸው፣ ብቻኝ ነው ማንም ሰው ማንም ሰው አፍጥር ላይ ማንም አጠገብ የለም። ለአምስት ሰው ያዘጋጀሁትን ምግብ ጥርቅርቅ አርጌ የበላሁት ምንም ሳላስቀር ምንም ነገር። ለአምስት ሰው ያስቀመሽው ምግብ ማለት ነው። ጣሰቆይ ነው ግን በረኪናውን ስትጠጪው ደልደል እንዲልልሽ ነው፣ ጨጓራሽ እንዳይደርስ ነው። ይህን ሁላ ከበላሽ በኋላ ለአምስት ሰው የአዘጋጀሽውን ፍጡር ከበላሽ በኋላ በረኪናውን ከጠጣሽው ጨጓራሽ ጋር አይደርስም። ስለዚህ ማወራረጃ ሊሆንሽ ነው። ስለዚህ ቅርብሽ እንዳትጠጪ። ምቶጁን አሴት ጠጣሽ፣ ምቶጁ ምግብ በላሽ። በቃ ፉል ነሽ አይደለ? በረኪናውን ቤት ስግብ ነው ታዲያ እንዴ እኔ እኮ አንዳንድ ጊዜ አንዳንዴ ጉልበት የሚያመጣ የራሱ መዘዝ አለው፣ በጉልበት ከመጠቀም አንዳንዴም ደግሞ ብልሀት የሚባል ነገር አለ እንደስተነታችን። ስለዚህ አዬ፣ ይሄ ጉልበተኛሽ ሁላ ነገር ውስጥ የከተተ ይሄ በረኪና ነው። በቃ እኔ እንደኔ እንደኔ በረኪናን በጣም መራቅ አለብሽ። ለልብስ እንኳን መጠቀም የለብሽም። ለምን በረኪናሽ ነው። ጠላች በቃ ፊቷን። እኔ ማለት ቪዲዮዎቿን ብዙ ጊዜ ያለው ግን አዩ እንደዚህ ስታወራ እንደዚህ በጣም ስሜታዊ ደክማ ምናምን አይቻታል። አላውቅም በቃ ስታወራ በቃ አሳዘነች። ማለት እኔ በቃ ይከፋኛል። እኔ ምግብ ሰርቼ የሱመያ ምግብ አያክልም ሲለኝ እውነት አሳዘነችኝ። እኔ ይህ ነገር ይህን ቀን እኔ እመኘው ነበረ፣ እንደዚህ የዛን ጊዜ ሰው እንደዛ ሲለኝ እንሻላ እኔ ሳልሆን እሷ የምትረሳበት የራሷ ቀን ይምጣ ብዬ ነበር ማለት ነው። ይሄ ቀን ቢመጣ እደሰታለሁ ብዬ አስቤ ነበረ፣ ግን አልተደሰትኩም ማለት፣ በጣም አሳዘነችኝ። ሴት ስለሆንኩኝ አላውቅም ማለት በጣም አሳዘነችኝ። ለምን ማንም ሴት አትፈልገውም ይሄን ነገር ማለት ነው። ይሄን እኔ በቃ እኔ ሲፈጠር ብትመጣም ባህር ዳር ብታገኘኝ ራሱ እኔ ግራ የገባኝ ባህር ዳር መጥተህ ብታገኘኝ እንዴት ይዘኸኝ እንደምትሄድ እኮ ነው። አሁን አንተ ባህር ዳር መጥተህ አገኘኝ፣ ከዛስ እንዴት ይዘኸኝ ትሄዳለህ? እኔ አሁን እዚህ ባህር ዳር አልደበቅም፣ እኔ አንተ ብትመጣ አልደበቅም፣ እንዴ ምን ምን ምናምን ታገኘኛለህ ብዬ ማለት ነው። ግን እኔ ግራ የገባኝ ነገር ምንድን ነው እንዴት ይዘኸኝ እንደምትሄድ ነው። እኔ እንደው አልመጣልኝ ያለ ማለት ነው። እኔ አሁን መቼም ሕፃን ልጅ አይደለሁ፣ አፍናት ወስደኝ። ስለዚህ እኔ ሲፈጠር አንተ እኔ ለክርስትናው ብለህ ከሆነ የመጣው እኔ ከፈለኩኝ አንተ እሱን አንተ አይመለከትም ይሄ የራሴ ውሳኔ ስለሆነ ማለት ነው። እኔ የምወስነው ውሳኔ ነው፣ አንተ የምትወስነው ውሳኔ አይደለም። አንተ ብት አይደለም፣ አሁን ተለያይተናል ብዬ አንተ ብትኖርም የማይቀር ነገር ነው። ስለዚህ ይሄ የራሴ ውሳኔ ነው፣ ራሴ የምወስነው ነገር ነው። ራሴ ወስንኝ። ገና ከቤተሰቦቼ ጋር እየተነጋገር ነው። ገና ባህር ዳር ነው ያለው ደግሞ ጎንደር ስንሄድ ነው ያለው። ገና ከባህር ዳር እራሱ አልሄድንም ገና ማለት ነው። ስለዚህ እኔ ገና ጎንደር ሴሄድ ነው ይሄን ውሳኔ ለተመልካች ማሳውቃለሁ። ምን ላይ እንደደረሱኝ ማለት ነው። ስለዚህ አሁን እኔ በቃ ረመዳን ልጾምበት ተውኝ፣ እንደማትምጣ ከሚስት ጋር ተቀመጥ። እሷስ በረመዳን ምድር በረኪና ታፍጠር እንዴ? እንዴ ወይ ሱቅ እኔ እምልህ ተመልሽዋለሽ እንዴ? ከጠጣሽ በኋላ ወይ ሱቅ ከፈትሽበት አንቺ ግን ሰ- በአቋራጭ በአቋራጭ ኮለረክስ ነጋዴ በረኪና በረኪና ነጋዴ ሳቶኛ ቀሪ ማዩ በረኪና እየነገርሽ ነው። እንደዛ ነው፣ በቃ ትገዣለሽ። ልጠጣ ነው እያልሽ በጎን ትሸጫለሽ። በቃ ያዩ በረኪና ብለሽ ለምን በስምሽ አታሳትም? በጣም ነው ገበያ የምታገኘው በነገራችን ላይ ማለት ነው። ደሙ በበረኪና በጣም ፌመስ ስለሆንሽ በሱ በዚሁ አጋጣሚ በቃ ይሸጥልሻል። ለማንኛውም የዛሬ ቪዲዮ ይሄንን ይመስል ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።